አለ ራስህን ከዚህ በኋላ እንድትደብቅ አልፈልግም። በሚዲያም በቲክቶክም ሆነ በዩቲዩብም ታቁታላችሁ። ሶስት ዓመት ጓደኛዬ ነው። የሶስት ዓመት ጓደኛ እያንዳንዳችሁ ማለት ነው። ታቃ። ፍረዱ እናንተ ፍረዱ። አሁንም እኔ ይዤ ነው ይሄን ነገር ይዤ ነው እስካሁን ቁጭ አልኩት። ብዙ ጊዜ ሆኑኛል ይዤ ቁጭ ብያለሁ። ከዚህ በላይ ግን መታገስ ስላቃተኝ ነው። አሁንም አልተው እኔን ለመሸጥ ከኋላ ከ እኔን ለመጣል እኔን ለመሸጥ ይመሳጠራል። ሰምቼ ሁሉ ሰላም ሰላም እንዴት ናችሁ ውድና የተከበራችሁ በመለው ዓለም የምትገኙ ኢትዮጵያውያን፣ ዱም ኤርትራውያን ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችሁን በየአመታችን ጻልያልኩ ይሄን ቪዲዮስ ጀምሩ። እንደተለመደው ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ይደረም ብታም በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ ዛሬ በሄሉ ቪዲዮ የተሰማችሁን ሀሳብ ምን ለእሷ የሚጠቅማት የምናድርግላትን ነገር እንድትነግሩኝ በትህትና እጠይቃለሁኝ። እኔ በነገራችን ላይ ሄዱ ከኔ ጋር በጣም ብዙ ነገሮቿ የሚያመሳስላት ነገር አለ። ጠዋት ነግሬያችሁ ነበረ። ጠዋት የተወሰነ ታሪኬን ነግሬያችሁ ነበረና በጣም በጣም ብዙ ነገሮቻችን በጣም የዋህነታችን፣ ሰው ማመናችን፣ ሰው አምነን ደግሞ እንዴት እንደሚከዳን እንዴት ከጀርባችን እንደሚወጋን። የምር እውነት ለመናገር በጣም ከእሷ እኩል አለቀስኩኝ፣ ብታምኑ ባታምኑ ማለት ነው። በጣም ተሰምቶኛል። ለምን እኔ ልጁን አውቀዋለሁ፣ ግን ደግሞ ከእሷ አፍ እንዲወጣ እንፈልጋለን። በቃ ከዚህ በኋላ እሷ እሱን የምትለማመጥበት እሱን እንትን የምትልበት መንገድ የለም። ማንም ሰው ጉድጓዱን ሲቆፍር አረቃ አትቆፍር ነው የሚገባበትን አታውቅምና ነው። ገባችሁ? እሷ የሱን ስም አይጥፋ በሚል እራሷን መስዋዕት ማድረግ የለባትም። የሚችል እዚህ ጋር ሲጀምር በዚህ ዘመን ጓደኛ ጓደኛ የለም። እናቷም ኮ ሰው አትመኝ ብዬሻለው። በቃ አንችልም፣ ተፈጥሯችን ነው። እኔ አሁን ብትሉኝ እዚህ ጋር ሌላ ሰው ከርቶኝ ሌላ ሰው ቀርባለሁ አልችልም። በቃ ሰው መራቅ አልችልም። ገባችሁ። አንዳንድ ሰው ከአንዱ አይቶ አንዱን ይማራል። ከአንዱ አይቶ አንዱ እንትን ይላል። እኔው በብር በገንዘብ ያልጣላው እሱ አጠይቆኝ በጣም የምቀርበው ሰው ብዬ ገንዘብ እሰጣለሁ፣ አያስችለኝ ባለ ነገር። እኔ ግን በሌለኝ ሰዓት እንኳን ያንንም ያለኝ ራሱ አይመለስልኝ፣ በዛ ምክንያት ተራርቅ ይቀራለሁ። ገባችሁ። ሄሉም ያድል ነው የገጠማት። የሶስት ዓመት ጓደኛዋ ነው፣ ብዙ ነገር አሳልፈዋል። ሰው መክሮ ገስጾ ተቆጥቶ የሚያስማማ ቃል አንጥቶ የሰው ልጅ ያስታርቃል። እሱ ደግሞ እንደዚህ አድርጎ የቀረበው ቀረበኝ ጓደኛ ብሎ የሚያስበውን ሰው ሕይወት ያመሰቃቀላል ገባችሁ? ስለዚህ ሄሉዬ ከዚህ በኋላ ዘመን የምትይበት ምንም መንገድ የለም። በቃ ለማንም ራስሽን ማስገዛት የለብሽም። የምትሲውን ሁሉ አድርግሻል። ሲቀጥል ናቲ ቀድመ ልታምናት ይገባ ነበር፣ እውነት ለመናገር ማመኑ እንኳን ቢቀርብህ በውስጥ መጨረስ ትችል ነበር። ትናንት እሷ ሄሉን ያበረታ ትናንት የሰራሁ ቪዲዮ ነው። እውነት ለመናገር ናቲ ትናንት የሰራሁ ቪዲዮ እሷን ጠንከራ አሁን እዚህ ጋር እንበውም ቢረግፍ የኔ ትንሽ እህት ማለት ነው። እንበውም ቢረግፍ ወታ ለመናገር ጠንካራ እንድትሆን ያንተ የትናንት ንግግር አበርትቷታል። ጠቀምካት እንጂ አልጎዳሃትም። በእርግጥ ማለት ነው የሚዋደድ ሰው ይጋጫል፣ ይጨቃጨቃል፣ ብዙ ነገሮችን ይፈጥራል። አሁን ላይ ግን የምታውንበት ደረጃ ላይ ደረስክ ይመስለኛል። አሁን እንግዲህ ያ ቪዲዮ ካበቃ በኋላ ሄሉና ናቲ ሳስበው በጣም ብዙ ነገሮች አውርተዋል፣ በድጋሚ ማለት ነው ተደዋውሎ ድጋሚ። ምክንያቱም ከሰማችሁ በቮይስ እኔ እንደዛ አይደለም ያልኳት ሲል ጓደኛው የተወሰነ አስገብቶ ሰምታችሁታል፣ ናቲ ማለት ነው። አሁን ላይ ግን ምናልባት ሄሉን እንደዚህ ማስተባበያ መስጠት የተፈለገው ሄሉ ያ ነገር ስትባል ወይ ቮይስ የላትም ወይ እንደኔ ደብዳቤ የላትም ወይ የሆነ መረጃ የላትም። ገባችሁ? ይች ልጅ ለዛ ነው። ግን ደግሞ ይህን ያክል እኔ ሄሉ ሰው የምትነካ ልጅ አይደለችም። እሷን ለመጣል ለምን እንደፈለጋችሁ አላቅም። ታማሚ አባቷን ከእናቷ ጎን ሆና የምታስታምም ልጅ፣ ለቤተሰቦቿ የምትቆም ልጅ ናት። በቪዲዮቿ እንኳን እንደሌላ ሰው ሰው ናት። ትነካብ ከሰው ጋር ተጣልታ አታቅም። አሁን ላይ ግን በህይወቷ እኛ ሄሉዬን የማውቃት ከአራት አመት በላይ ነው። ከናቲ ኢትዩብ ጀምሮ ማለት ነው። እንግዲህ እንዳላችሁት እንደነገርኳችሁት እናንተና ማለት ነው ከናቲ ኢትዩብ ጀምሮ የናቲ ኢትዩብ መነሻ እሷ ናት። በቃ ከብደቷ ከብራንኳ ከሳከ ጨዋቷ ውጪ ሄዱ ሰውን እንደዚ በቃ የሚነካ ማንነት የላትም የምናውቃት እናውቃታለን። እውነት ለመናገር በራሷ አለም የምትኖር ልጅ ናት። ራሷንም አሸንፋል ለቤተሰቧም የምትሸንፍ በቃ ቤተሰቦቿ ጠንክራ ቆማ የያዘች ልጅ ናት። ግን ለምንድን ነው እሷን በዚህ ልክ ማስለቀስ ወይም ደግሞ ለእሷ ጉድጓድ መቆፈር የፈለጋችሁበት ነገር አልገባኝም። ምንድን ነው አላማችሁ? ሄሉዬ ከዩቲዩብ እንጠፋላችሁ ነው ወይ የሆነ ነገር እንደሆንላችሁ ነው ወይ ብላለች። እናንተ ሀሳባችሁ ያ ነው፣ ግን መቼም አይሳካላችሁም። ሄሉ እየተሻሻለች እየጠነከረች እየበሰለች ትሄዳለች። የእሷ እንባ እናንተ እንግዲህ ልጠጡት ነው ምን ልታረጉት ነው እኔ አይገባኝም እኮ ለማንኛውም ሄሉ ጀምረሸዋል አውጮ ይረገጣል ይሄ ሰው ይረገጣል ምክንያቱም እንደዚህ አይነት ሰው ለሌሎችም አይበጅም የራሱን ህይወት አመሰቃቅሉ ለራሱ ህይወት መኖር ሲያቅተው በሌላው ህይወት መመሰቃቀል የሚደሰት ሰው መጋለጥ አለበት በቃ ይበቃል ሊባል ይገባል ገባችሁ ይሄ እዚህ ጋር ቲሸርት አይደለም ዛሬ የታጥቦ ለነገ የሚቀየር ልብስ አይደለም። የሰው ልጅ ጓደኛ ማለት ገመናችሁን የሚሸፍን ብዙ ነገር የሚያደርግላችሁ ከእናንተ ጎን የሚቆም እናንተም ከእሱ ጎን የምትቆሙለት እንጂ አጋጣሚውን ስታገኙ ላሽ እሱም ላሽ የሚልበት አይደለም። ገባችሁ? ስለዚህ ሄሉ ዛሬ መንገድ ከፍታለች። ብዙዎቻችሁ ነቅታችኋል፣ ብዙዎቻችሁ አውቃችሁታል። ኮሜንት ላይም በጣም እየጻፋችሁ ነበረ ግን ከእሷ አንድ በት መስማት እንፈልጋለን። ገባችሁ ጥንካሬዋን ማሳየት አለባት። ወጥቶ ይቅርታ ይጠይቅ፣ ወጥቶ ያበላሸውን ህይወቷን እያንዳንዷን ነገር ያስተካከል። በቃ የኔ ህይወት ከተበላሸ የሌላ ሰውም ህይወት ላበላሽ የሚባል ታሪክ የለም። አንተ እዛ ስትንዘላዘል ወይስ ዘል። የራሴ ህይወት ተበላሸ ማለት የሌላውንም ህይወት ታበላሸ ያለ ማለት አደለም። እናቴና ሄዱ ደግሞ እመነኝ መቼ ማይለያዩ አንተ የፈለከውን ጉድጓት ልትቆፍር ትችላለህ። ለነገሩ ወንድ ልጅ እኮ ጓደኛ ማድረግ በጣም ከባድ ነው በዚህ ዘመን ታውቃላችሁ። ጊዜውን ጠብቆ ይገለበጣል። ወይ አፍቅሯት ነው የሚሆነው። ገባችሁ? ይህ ሰው አፍቅሯት እ እነሱ ሁለቱን ነጥሎ ለራሱ ማድረግ ይፈልጋል። ከዛ ደግሞ ሄሉ የእሱን እንድትሆን እንደማትሆን ሲገባው እየገባ በመሀል በመሀል ህይወቷን ይመሰቃቀላል። ይሄ ነው የወንዶች ታሪክ። ዘጠና ፐርሰንቱ የወንዶች ታሪክ ብትጠይቁ ይሄ ነው። ጓደኛ ብላችሁ ቀርባችሁት ከራሳችሁ ከህይወት አጋራችሁ ወይም ደግሞ ከምትወዱት ሰው መነጣጠል ነው። ስራ ቁጭ ብሎ እንደወጣ ማሳይ ማማሰል ነው ውስጥ ውስጡን ህይወታችሁ ማለት ነው። ይቺ ልጅ ናቲ ከሄደ ጀምሮ እያለቀሰች ነው ያለችው። ግን ሁሉን ነገር ማውጣት አልፈለገችም። ሁሉን ነገር ሚዲያ ላይ እንዲኖ ብላ መናገር አልፈለገችም። ገባችሁ? ሁሉንም ዋጥ አርጋ የተደሰተች መስላ የሳቀች መስላ ወደኛ እየመጣች ነበረ። ግን አሁን ላይ ሲበዛ ገባችሁ፣ ሲበዛ ሰው ፈራጅ ሲሆን እሷ ላይ አልቻለችም። በቃ እሷ ስንት ነገር ትሸከም? አያለው ኮ ኮሜንት፣ እኔ በደንብ ነው የማነባው። በነገራችን ላይ ማለት ነው ጥፋተኛ አንችነሽ፣ ጥፋተኛ አንችነሽ፣ ጥፋተኛ አንችነሽ። ኖ ሁለቱም ጋር ጥፋት አለ። በቃ ሄሉ ጋር ያን ነገር ሳታጣራ ቀርማ ምን እንትን ማለቷ፣ እናቲ ጋር ደግሞ እንደ ወጣ ምንም ቢሆን ፍቅረኛ ውስጥ ከሆነች ድረስ መጠየቅ ነበረበት። እንዴት በእኔ ላይ እንግዲህ አሁን እየተሰራ ያለውን ስራ የገባችሁ ይመስለኛል። ቤተሰብ ከሁለቱ መካከል ሆኖ ነገሮችን እያማሰለ የነበረው ይሄ ሰው ነው። ለእሷ ሌላ ይላታል፣ ለእሱ ደግሞ እዛ ሌላ ይለዋል። ከዛ በኋላ ልጆቹ የበለጠ ተራራቆ አያችሁ፣ የእሷም ሕይወት የእሱም ሕይወት ተመሰቃቀለ። ግን የሰው ሕይወት አመሰቃቅለህ አንተን በሰላም አትኖርም። አስረግጭ የምነግር ነገር ሄሉ ማንነቱን እንድታወጪ ልምቻ ነው የምንፈልግ። አንቺ መናገራችን እናውቃለን። አንቺ መተንፈስ አትችም በቃ እንዴት ነው አንዳንድ ሰው የልቡን መግለጽ አይችልም? ገባችሁ? እሷ አይችልም ማለት ደግሞ እኛ የምንወዳት የምናከብራት ኦዲየንሶቹ አንችልም ማለት አይደለም። ከአንተ በላይ ብዙ ተናግረን ማሳመን የምንችል ምላስ ያለን ብዙ ኦዲየንስ የምናከብራት አለን። እኛ ገባ ከመወረድ በፊት ወጥተህ ራስን አጋልጠ ይቅርታ እንድጠይቅ ነው በትህትና የምንጠይቅ ማለት ነው። ከዛ ውጭ ደግሞ አይ ካልክ ሄዱ እንደጀመረ ትጨርሰዋለች። በቀጣይ ቪዲዮ ማንነት ግን ታወጣለች ከነጉድህ ማለት ነው። ለማንኛውም ቤተሰቦች ላይክ ሸር ሰብስክራይብ አድርጉ። በጣም ስሜታዊ ሆኝ ራሴን ስሜት ለመቆጣጠር እና ለእናንተ የተሰማኝ ነገር ለመግለጽ ነው የመጣሁትኝ አብረት ቪዲዮን አልቅሼ ለምን በቃ ተሰማኝ ገባችሁ። የእኔ ማንነት ገለጸችሁ። በቃ እና ብዙም እንትን ለማለት አልፈለግኩም። ማንኛውም ቤተሰቦች ላይክ ሸር ሰብስክራይብ አድርጉ። አዲስ ነገር ሲኖር እመለሳለሁ። እወዳችኋለሁ። መልካም ጊዜ ቻውቸው።